ሰላም ጤና ይስጥልኝ። ምድና እየተከበራችሁ የኔ ቤተሰቦች እንዴት ናቸው? ዛሬ ደግሞ የልጅ ጸጉር እየሰራ ነው። እንዴት ናቸው? ደህና ናቸዋ። እናንተንም እንግዲህ ለሀገራችሁ ያብቃችሁና ልጃችሁ የናፈቀቻችሁ ጸጉሯን ለመስራት ያብቃችሁ። ልጅም ተናፍቃለች። ለማሳዎች ስለዛ ምን ደግሞ እስኪ ምን እንደተሰማት። እናትሽ ፀጉር ይሰራሽ ምን ይሰማሻል? እስኪ እንግዲህ እሱ አይነት ፋር ናት። ልጅ ይኸው እኔ ብቻ ኖላሎች

የማይደርስ ነገር የለም ይደርሳል። ሁሉ ነገር እግዚአብሔር ፈቅዶ ሰዓት እና እግዚአብሔር ፈቅዶ ሰዓት። ስለዛ ዋናው የኛ ጥንካሬ ነው፣ ፈጣሪ አምላክን ለዛ ስለሆነ ውዶች ያብቃችሁ እና